አብሽሬ አላህ ነጃ ያውጣው። ውይ ስር ቤት ሲሉ ራሱ በጣም ነው የሚያስጠላኝ። እኔ በቃ እንደው ስልሽ ስር ቤት እንግዲህ ሳውዲ ስር ቤት ቆንጆ ስር ቤት ነው ይባላል፣ ግን የስር ቤት ቆንጆ የለውም። ነገር ግን በጣም ነው የሚያስጠላው። ወላይ በጣም አላህ በሰላም ያውጣው ያ ረብ። ኢንሻአላህ አሁን ደግሞ ትንሽ ሰሞኑን ተነስተዋል ብለዋል። ቀስ ብለህ

ጫማ ልበስ። አሚን አሚን አሚን። እሺ እሺ። እምቢ እያለኝ እኮ አይሰማኝም፣ ይጥራልኝ አሚን አላሁማ አሚን ብያለሁ። አመሰግናለሁ ሉብዬ ኢንሻአላህ። የደመራችሁኝ እንትን አስቀምጡልኝ። ማታ በላሃል አንተ እንትን ኮሜንት አስቀምጡልኝ። እንትን እንዳላችሁ እንዳትረሳ እሺ። ነው የመጣው በቃ እሱን መኪና ነው እየነዳ ተጫወት። እሺ፣ እየነዳ እሱን ተጫወት።